ሻሎም የተወደዳችሁ በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። እንደምን አላችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ ትምህርት እናያለን። በጋራ የእግዚአብሔርን ቃል አንብበን ከዛ ቦታ ላይ ጥቂት ነገር ወደ እናንተ ለመናገር ለማምጣት እፈልጋለሁ። ጌታ መንፈስ ቅዱስ ልቤ ላይ ያፈስሰውን ያንን ሀሳብ የእግዚአብሔርን የቃሉን ሀሳብ ማለት ነው። ክብር ለኢየሱስ። ሲሆን ይህንን ዩቲዩብ ቻናሌን ሳብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንዲህ በማድረግ ከኔ ጋር የወንጌል አጋር ትሆናላችሁ ማለት ነው። ኢየሱስ ያድና የእግዚአብሔርን ቃል በጌታ በኢየሱስም አንድ ላይ እናነባለን። ወደ ሮሜ ሰዎች መልእክት ምዕራፍ አንድ ከቁጥር አስራ ስድስት ጀምሮ ያለውን ክፍል በማንበብ እንጀምራለን ማለት ነው። እንደዚህ ይላል። በጌታ በኢየሱስም አነቧለሁ ወንጌል በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። ክብር ለየሱስ ሲሆን በእርሱ ይገለጣል ምን በሚል ነው? እግዚአብሔርን ቃል ዛሬ የማካፈላችሁ በእምነት የሚገኝ በእምነት የሚገኝ ኃይል ብዬ ይላለው። መጽሐፍ ቅዱስ በእብራውያን ላይ እንደዚህ ይላል። ሳራ ሚሁት ብትሆንም ማለት አቅሟ ደካማ በጣም ያረጀች ብትሆንም ይላል እግዚአብሔር ቃል ምጥን ለማማት እምነትን በኃይል አገኘች ነው ኖ ኃይልን በእምነት አገኘች በናዝሬቱ ጌታ በኢየሱስ ክርስቶስ ስም በእምነት ውስጥ አንድ ኃይል ዛሬ መለኮታዊ ኃይል ወደ እናንተ ይመጣል። በደንብ አድርጋችሁ አስተውሉ። በኃይል እያመናችሁ ስትሄዱ የእግዚአብሔር ኃይል ወደ እናንተ ይመጣል። እግዚአብሔር ያደረገውን ነገር እግዚአብሔር የሰራውን ነገር ኮምፔስ ስታደርጉ ወይም ስታወሩ ስትናገሩ፣ ክላይን ስታደርጉ ስታወሩ፣ የራሳችሁ ስታደርጉ ምንድን ነው የምትሆኑት? ማለት ነው ከእምነት ወደ እምነት። ያ ማለት ምንድን ነው? ከኃይል ወደ ኃይል ትሻገራላችሁ ማለት ነው። ክብር ለኢየሱስ ይሁን። እኔ ዛሬ መናገር እፈልጋለሁ፣ ለእናንተ መናገር እፈልጋለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን በእምነት ወደሚገኘው ኃይል ውስጥ መግባት ይሆንላችሁ። ይህንን ስራችሁ እንዲሁ አይደለም ጻድቅ በእምነት በህይወት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ምን በሚል ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። እግዚአብሔር በኢየሱስ ክርስቶስ በኩል አድኖኛል በሚል እምነት እኔ በእምነት ጸድቅ ያለው በጸጋ ድኝ ያለው በሚል እምነት በዛ እምነት ውስጥ ያ የመዳን እምነት ነው። ከዘላለም ሞት ወደ ዘላለም ህይወት የተሸጋገርንበት ያ ኃይል ወደ እኛው ሲመጣ ሌላው ጊዜያዊውና ምድራዊው ነገር ራሱ ይመጣል ማለት ነው። ዛሬ ማነው ማነው ማን ነው ይሄን ድምፅ ኮንፈርም የሚያደርግ ሰው? ክብር ለኢየሱስ። ሲሆን በእምነት የሚገኝ ኃይል በረከት ውስጥ በናዝሬቱ ጌታ በኢየሱስ መግባት ይሁንላችሁ። ይህንን ቶሎ ብላችሁ ተቀበሉ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በእምነት ውስጥ ወደሚገኘው ኃይል ውስጥ መግባት ይሆንላችሁ። ማመን እንድንችል ማመን እንድንችል እግዚአብሔር ወገኖች ይርዳን። ማመን እንድንችል በትንሽም በብዙም በጥቂትም እግዚአብሔርን ማዳን ምን አይለውም አያቅተውም፣ ይላል ማዳን አያቅተውም። በብዙም በጥቂትም እግዚአብሔርን በዛሬውም ጉዳይ በዘላለምም ጉዳይ በመዳንም ጉዳይ ዛሬ በቁሳቁሱም ጉዳይ ሁለንተናችሁን በእግዚአብሔር ላይ መጣልን ልመዱ፣ ባህል አድርጉ። በእግዚአብሔር መታመንን ባህል አድርጉ። በእግዚአብሔር መታመን ማለት ወገኖች ከኃይል ወደ ኃይል እንድንሸጋገር ያደርጋል። እግዚአብሔር ይህንን ትምህርት ይባርክልን። ይህንን ቃል እግዚአብሔር ለነፍሳችን ይባርክልን። ክብር ለኢየሱስ ሲሆን በጣም ወዳችኋለሁ። ይህንን ዩቲዩብ ቻናልን ሰብስክራይብ ማድረጋችሁ እና አትርሱ። ደግሞ ቤተሰብ የሆናችሁ ላይክ አርጉ። ወዳችኋለሁ። ሻሉ